ሰላም ቤተሰቦች፣ እንዴ ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያችኋለሁ። እንግዲህ ተከታታይ ትምህርታችን እንደቀጠለ ነው። እንግዲህ እስከ ዛሬ በተማርናቸው ትምህርቶች አማርኛ ትምህርታችን ማለት ነው። አማርኛ ትምህርታችን በመጀመሪያው ቀናችን ስለ ሀና ስለ ለ፣ በሁለተኛው ቀናችን ስለ ሀመርሖና ስለ መ ከዛ ስለ ሰ እና ስለ ረ ከዛ ስለ ሰና ስለ ሸ ከዛ ስለ ቀና ስለ በ ስለ በ አይተናል መሰለኝ አይደለ? ሰሸ ቀ ሃላሃ መሰረ ሰሸ ቀበ ስለ በ አይተናል ይመስለኛል። ካላየን ተመልሼ ሰራላችኋለሁ። ከዛ ዛሬ ደግሞ ስለ ተና ስለ ተና አይ ቲንክ ስለ ቀና ስለ በ እየሰራን አይመስለኝም። ስለዚህ ብሰራውም ድጋሜ ስለሚሆን ችግር የለውም። ኖ ኖ ኖ አስታውሳለሁ፣ ሰርቻለሁ። ስለዚህ ዛሬ ስለ ተና ስለ ቸ እናያለን ማለት ነው። ስለማር ስለ ተና ስለ ቸ እናያለን። ያው አዲስ የሆናችሁ ልጆች የምናደርገው ምንድነው፣ በዚህ በኩል አንድ ፊደል በዚህ አንድ እንሰራና እስከ ስምንተኛ ፊደላቸው ድረስ ቃላቶቹን እየመሰረትን እንማራለን ማለት ነው። ኦኬ፣ ይሄን አጠፋውና እዚህ ጋር መጀመሪያ ለሁለት ልክፈለው። አ ለሁለት ልክፈለውና ከዛ ለምሳሌ ዛሬ ተ እና ቸ ነው አይደል? እዚ ላይ ቸን ጽፋለው፣ ከዚህ ላይ ተን ጽፋለው ማለት ነው። ተ በሚለው ለምሳሌ ተማሪ ማለት ይቻላል። እሺ ተማሪ ተልባ ተልባ ተንኮል ተንኮል ማለት እንችላለን ማለት ነው። በቸ ደግሞ በቸ ደግሞ ቸኮል ቸኮል ማለት ይቻላል። ሰለ ሰለቸ ማለት ይቻላል። ሰለቸ መቼ ማለት ይቻላል። መቼ ነው የሚባለው፣ ግን ደግሞ መቼ ማለትም እንችላለን ማለት ነው። መቼ ማለት እንችላለን። ቸኮል፣ ሰለቸ፣ ቸኮል፣ መቼ እንላለን። ስለዚህ ስለ ቸ ቸ ቸ ተጠቅመናል ማለት ነው። ከዛ አሁን ደግሞ ወደ ቱ እንሄዳለን። ቱ በምትለዋ ደግሞ ቱቦ ማለት ይቻላል። ቱቦ ማለት ይቻላል። ከዛ ቱ ቱታ ማለት ይቻላል። ቱታ። ከዛ ከዛ ቱ አመቱ አመቱ አመቱ ማለት ትችላላችሁ። ይቺ ማለት ነው ከመጨረሻ ላይ ስትመጣ ማለት ነው። በቹ ደግሞ ቹ በምትለዋ ደግሞ ቹ አማ አማቹ አማቹ አ ስልቹ ስልቹ ማለት ይቻላል። ስልቹ ማለት ይቻላል። ከዛ ቹ ቹ ቹ ስልቹ አማቹ አሰለቹ አሰለቹ ማለት ትችላላችሁ። አሰለቹ አሰለቹ አደከሙ እንደማለት ነው። አሰለቹ ወይ ደግሞ ሕፃናት አሁን ብዙ ሆኖ እንደዚህ ሕፃናት አጫዋች ከሆናችሁ እንትን ያሰለቿችኋል አሰለቹ ማለት ይቻላል። ከዛ ወደ ሶስተኛው ስንሄድ በቲ ይሆናል ቲ ደግሞ ቲማ ቲም ቲማ ቲም፣ እሺ መርቲ ማለት ይቻላል መር መርቲ መርቲ ከዛ መርቲ ቲ ሳንቲም ሳንቲም ሳንቲም ሳንቲም ስንል እዚህ ላይ እንጠቀማታለን ማለት ነው። ከዛ ወደ ቺ ስንል ደግሞ ቺ ስንል ደግሞ አንቺ አንቺ አንቺ አሰልቺ አሰልቺ አሰልቺ አመች አመቺ አመ አመቺ አመቺ ማለት ትችላላችሁ። ከዛ በታ ስንመጣ ደግሞ ታን ታንኳ ታሪክ ታሪክ ታማ ታማኝ ታማኝ ማለት እንችላለን። ከዛ ደግሞ ቻ ቻ በሚለው ደግሞ ቻው ቻው ቻለው ቻለው ከዛ ብቻ ብቻ ስትሉ ትጠቀሟታላችሁ ማለት ነው። ከዛ በቴ ስንመጣ ደግሞ ቴም ቴምር አክስቴ አክስቴ አክስቴ ስትሉት ትጠቀሟታላችሁ። ከዛ አመቴ አመቴ ስትሉት ትጠቀማላችሁ። ከዛ ቼ በምትሉ ጊዜ ደግሞ ቼ ቼ ቼክ ማለት ይቻላል። ቼክ ማለት ትችላላችሁ። ቼ ቼዝ ማለት ትችላላችሁ። ቼዝ ማለት ትችላላችሁ። አ ማ ቼ አማቼ የሚለውን እዚህ ጋር ቼክ ከሚለው ጋር ተቀራራቢ ስለሆነ አማቼ ማለትም ትችላላችሁ ማለት ነው። አመቼ አማቼ ታደርጋላችሁ ማለት ነው። ከዛ በቺ በት ነው እንጂ ት ስትሄዱ፣ ትምህርት ትምህርት ትምህርት ትላላችሁ። ትችት ትችት ትላላችሁ። ትኩስ ትኩስ ትላላችሁ። ከዛ በቺ ደግሞ ችግር ችግር ችግኝ ችግኝ ቺ ችግር ችግኝ ችሎታ ችሎ ችሎታ ትላላችሁ ማለት ነው። ከዛ በ ማንን ሄዳለን። በቶ ቶ በሚለው ደግሞ ቶ ቀበቶ ማለት ትችላላችሁ። ቶ ፊደልን ማቀበቶ ሙቶ ማለት ይቻላል። ሙ ሙቶ መቶ መቶ ማለትም ትችላለች። ብዙ ጊዜ መጨረሻ ላይ የምትመጣች ፊደል ማለት ነው። ቾ በሚለው ደግሞ ቾ ኦ ቾ ሎ ኒ ኦቾሎኒ ለማለት ቾ እንጠቀማታለን። ኦቾሎኒ እንጉል ቾ ማለት ትችላላችሁ። እንጉል ያው እንቅልፋም ለማለት ስትፈልጉ ማለት ነው፣ እንጉልቾ ማለት ይቻላል። ከዛ ደግሞ ቾ በሚለው እውነት ለመናገር ብዙ ቃል የለም። እናንተ ካላችሁ ሌላ ትጨምራላችሁ፣ ግን እኔ ሰርች አርጌ ያለው ብዙም ቃሎች የሏትም። እንጉልቾ፣ ከዛ ቾ በቃ ብዙ የላትም። ከዛ ወደ ስምንተኛ ፊደሎች ቷ፣ ቷ ስንል ደግሞ አመቷ አመቷ ከዛ አማ አማቷ፣ አማቷ ከዛ እረፍቷ፣ እረፍቷ፣ እረፍቷ ከዛ በቿ ስንል ደግሞ በቿ፣ ፊደል ደግሞ እንጉልቿ እንጉ ሌቿ እንጉልቿ ከዛ አማቿ ማለት ነው። ያው አማቷ ብለናል አማቿ አማ አማቿ ከዛ ደግሞ ሁለት ከመሰረት ይበቃናል ብዬ አስባለሁ። ቿ ያው ሶስተኛ አራተኛ እናንተ ትጨምሩልኛላችሁ ማለት ነው። ስለዚህ አይ ከአሁን በፊት ሳስተምራችሁ ከነበረው የዛሬው ሞር ለመታየት ለማጥናት ይመቻል ይመስለኛል። ስለዚህ ተ ቱ ቲ ታ ቴ ት ቶ ቷ ቸ ቹ ቺ ቻ ቼ ቺ ቾ ቿ ብለናል ማለት ነው። ስለዚህ በሁለቱም ሳይድ የተቤቶች የተቤቶች የተ ቤቶች የቸ ቤቶች የተ የቸ ቤቶች የተ ቤቶች ብላችሁ በቀላሉ እንደዚህ ማጥናት ትችላላችሁ ማለት ነው። ስለዚህ በነገ ተቸ ሃ ነ እነዚህን እናያለን ማለት ነው። ሃንና ነን በነገ ትምህርታችን እንመለከታለን። ለዛሬ እነዚህን አጥኑ። ሐሳብ አስተያየት ካላችሁ በኮመንት አሳውቁኝ። በውስጥ መስመር ስለምናስጠና ተማሪዎች በአጭር ቀን መጻፍና ማንበብ እየቻሉ ይገኛሉ። እናንተም ይህን እድል መጠቀም ትችላላችሁ። ስልኬ እዚህ ላይ አለላችሁ። ስልኬን ተጠቅማችሁ ዋትሳፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ ብትፈልጉት ላይ ማግኘት ትችላላችሁ። አሊያም ደግሞ በሊንክ ሊንክ አለ ከስር ቴሌግራም ላይ፣ ዋትሳፕ ላይና ኢሞ ላይ ከምትፈልጉት ላይ ስትጫኑት ይወስዳችኋል። እዚያ ላይ እኔን ቮይስ ታስቀምጡልኝና እኔ ጋር አውርተን ትምህርታችሁን መቀጠል ትችላላችሁ ማለት ነው። በተረፈ እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም ፍቅር ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።